የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ከዚያ ቀን በኋላ ስለ ጠልሓ ሲናገሩ ሞቶ በምድር ላይ የሚራመድ ሰው ማየት የፈለገ ጠልሓ ኢብኑ ዑበይድላህን ይመልከት ይሉ ነበር። ጠልሓ የአብዱላህ ልጅ የዑስማን ልጅ የአምር ልጅ የካዕብ ልጅ የተሚም ልጅ የሙራህ ልጅ የከዓብ ልጅ ከአላህ መልእክተኛ ጋር ሙራህ ቢን ካዕብ በተባለ አያታቸው ላይ ከአቡ በክር ጋር ደግሞ በካዕብ ብኑ ሰዕድ ዘረሃረግ ይገናኛሉ። የጦልሃ እናት ሳሕባ ቢንት ሓድረሚ ትባላለች። እምኑ ዳሓክ እንደ ዘገቡት ጦልሃ ኢብኑ ኡበይዲላህ እንዲህ ሲል አውግቷል። የኡሑድ ዘመቻ ዕለት የአላህ መልእክተኛ በጎው ጦልሃ፣ በአሽረህ ዘመቻ ላይ ደግሞ ጦልሃቱል ፍያድ። እንዲሁም በሆነ ዘመቻ ጊዜ ጦልሓቱል ጀዋድ በሚሉ ቅጽል ስሞች ጠርተውታል። ጦልሓ በጣም ብልህ ነበሩ። ስለ አሰላለማቸው እንዲህ ሲል አውግተዋል። ከበስራ ገበያ ተገኘሁ። አንድ መነኩሴ ከቤተ አምልኮ ውስጥ ሆኖ ከገበያተኞች መሃል ከሀረም ወይም ከመካ የመጣ ሰው ካለ ጠይቁ አለ። እኔ የመጣሁት ከዚያ ነው አልኩ። አሕመድ ተከሰተን አለ። አሕመድ ማን ነው ስል ኢብኑ ዐብድላህ እብኑ ዐብደል ሙጠሊብ ነቢይ በሚሆን ጊዜ መጠሪያ ስሙ ይህ ሲሆን፣ የመጨረሻው ነቢይ ነው። መነሻውም ሐረም መካ ነው። የተምር ዛፍና ተቋቁር አለቶች ወዳሉባት ምድር ምድረ በዳ መሬትም ይሰደዳል። ፈጥነህ ተከተለው አሉ። ንግግሩን ከልቦናዬ ውስጥ ገባ። ፈጥኜም ወደ መካ ተመለስኩ። አዲስ የተከሰተ ነገር እንዳለ ስጠይቅም ታማኞ ሙሐመድ ብኑ ዐብድላህ ነቢይ ነኝ እያለ ነው። አቡ በክር ተከታዩ ሆኗል አሉኝ። እንዲህ ስል ከራሴ ጋር አወጋው፣ በአላህ እመል አለው ሙሐመድና አቡ በክር በመጥፎ ነገር ላይ አይስማሙም። ሙሐመድ እድሜው አርባ ዓመት ደርሷል። ከዚህ ቀደም ውሸት ሰምተንበት አናውቅም። በሰዎች ላይ ለመዋሸት ያልደፈረ በአላህ ላይ ለመዋሸት አይደፍርም። ከዚያም ወደ አቡ በክር ሄድኩ። ይህንን ሰው ተከተልከውን ስል ጠየቅኩት። አዎ፣ አንተም ሂድና አግኘው ተከተለውም፣ ወደ እውነት ነው የሚጠራው አለኝ። ጠልሃ፣ ለአቡበክር መነኩሴው ነገረውን አወጋቸው። ተያይዘው ወደ አላህ መልዕክተኛ ሄዱ፣ እስልምናንም ተቀበሉ። በጉዞ ያጋጠመውንም ነገራቸው። ነውፈል እብኑ ኹወይልድ የአቡበክርንና የጠልሃን መስለም ሲሰማ ሁለቱንም ያዛቸው፣ በአንድ ገመድም ጠፈራቸው። የበኒ ተሚም ጎሳ አልታደጋቸውም። ነውፈል የቁረሽ አንበሳ በሚል ቅጽል ስም ነበር የሚታወቀው። ከዚህ ክስተት የተነሳ አቡበክርና ጠልሃ ተጣማሪዎች ተብለው ተጠሩ። ጦልሃ በዚህ አኳኋን እስልምናን በመቀበል ቀዳሚ ሆነ። በእርግጥ የሰፊ ንግድና የብዙ ሀብት ባለቤት ነበር፣ ግና በበጎ ነገር ሌሎቹን ቀደመ። በኡሁድ ዘመቻ ቁረይሾች በከፍተኛ ሁኔታ ተዘጋጅተው በነቢዩ ሰለላሁ ዓለይሰለም እና በተከታዮቻቸው ላይ ተመሙባቸው። በታላቁ የበድር ዘመቻ የደረሰባቸውን ብርቱ ሽንፈትና ውድመት ለመበቀል ቋምጠዋል። በዚህም ዘመቻ ድል ማግኘት እንዳለባቸው ወሰነዋል። ለዚህም ሲባል ከሙስሊሞች በተሰነዘረባቸው ብርቱ በትር ተስፋ ያልቆረጡ ጽኑና ጀግና ጦረኞቻቸውን አሰልፈው በሙስሊሞች ላይ ቁጣቸውን አዘነቡ። ይህም ሆኖ በመጀመሪያ ድል አልቀናቸውም። የሙስሊሞችን ጠንካራ ጥቃት መቋቋም ሳይችሉ ቀርተው በድንጋጤ ተውጠው ከጦርነቱ መስክ አፈገፈጉ። ሙስሊሞች በከሃዲያን ላይ የደረሰውን ውርደትና ማፈግፈጋቸውን ሲመለከቱ ተቻኩረው መሳሪያ አስቀመጡ። ምክንያቱም የጦርነቱ ውሎ አድክሟቸው አካላቸው ዝሏል። ከጋራው ላይ ሆነው ጠላትን በቀስት እንዲከላከሉ የተመደቡ ቀስተኞችም ከምርኮው የድርሻቸውን ለማግኘት ስፍራቸውን ተተወረዱ። የጥንት ሰዎች እንደሚሉት ጦርነት ማታለል ነውና ቁረይሾች በድንገት ከበቧቸው፣ የጦርነቱን ልጓምም ተቆጣጠሩት። በዚህ የጦርነት ረመት ውስጥ ከሁለቱም ወገኖች በመቶዎች የሚቆጠሩ ሰዎች ተገደሉ። ሙስሊሞች በተፈጠረው ድንገተኛ ነገርና በጠላት ፈጣንና ጠንካራ ጥቃት ግራ ተጋቡ። በዚህ ፈታኝ ወቅት ጠልሃ የአላህ መልክተኛን ተመለከተ። ነቢዩ በአደጋ ተከበዋል። ሰይፎች ወደ እርሳቸው ዞረዋል። የተራቦውሾች ሊበላቸው አሰብስፈዋል። በሁሉም አቅጣጫዎች የፈረቶች ድምጽ እያስገመገመ ይገኛል። ወንጀለኛ እጆች ሊያጠቋቸው ተዘርግተዋል። ግና አንድ ኃይል ይህንን የጠላት ጦር ሰንጥቆ መጣ፣ ነብዩንም ከእኮ ያን ጠቃት ታደገ። ይህ ኃይል በአንድ ብርቱና ጀግና ሰው የተመሰለ ነው። ያ ሰው ጦልሃ ኢብኑ ኡበይዲላህ ይባላል። በግራ እጁ የአላህን መልእክተኛ ያዘ፣ ወደ ደረቱም አስጠጋቸው። የሰይፉን እጀታ በቀኝ እጁ ይዞም ከወዲያ ወዲህ ያወናጭኸው ጀመር። እርሱ ሰይፉን ባንቀሳቀሰ ቁጥር አንገቶች ከአካላቸው እየተነጠሉ ልክ እንደ ዛፍ ቅጠል በዙሪያው ረገፉ። አቡበክር በክር የጦልሃን የኡሁድ ውሎ በሚያምር ቋንቋ ገልጸውታል። ልጃቸው ዓይሻ ባስተላለፉት ዘገባ እንዲህ ብለዋል። አቡበክር በክር የኡሁድን ዘመቻ ሲያወሱ እንዲህ ይሉ ነበር። ቀኑ የጦልሃ ቀን ነበር። ከነብዩ ዘንድ ቀድሜ ደረስኩ። ለእኔና ለአቡ ዑበይዳ ወንድማችሁን እርዱ ታሉን፣ ጦልሃን ማለታቸው ነበር። ከሰባ ቦታዎች ላይ በጦርና በቀስት በሰይፍ ተወግቶ ጣቶቹም ተቆርጠው አገኘ ነው። እገዛም አደረግንለት። የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ከዚያ ቀም በኋላ ስለ ጠልሓ ሲናገሩ ሞቶ በምድር ላይ የሚራመድ ሰው ማየት የፈለገ ጠልሓ ኢብን ዑበይድላህን ይመልከት ይሉ ነበር። አላህ ጠልሐንና መሰሎቹን አስመልክቶ እንዲህ ብሏል። ከአማኞቹ በእሱ ላይ ለአላህ ቃል ኪዳን የገቡትን በእውነት የፈጸሙ ወንዶች አሉ። ከነርሱም ስለቱን የፈጸመ ለሃይማኖት የተገደለ አለ ከነርሱም ገና የሚጠባበቅ አለ። የገቡትን ቃል ኪዳን መለወጥንም አልለወጡም። የጦልሃ አስተዋጽኦ ጉሳዊ ብቻ አልነበረም። አላህ የሰጠውን ገንዘብ ለዳዋው በገፍ እንደቸረው ሁሉ ነፍሱንም ችሯል። በውጊያው መስክ ከፊት በመሰለፍ የአላህን መልእክተኛና ሃይማኖቱን ከጥቃት ታድጓል። ነፍሱን የሚሸር በእውነቱ ሰዎች ሁሉ ሲሰስቱ የነፍስ የህይወት ስጦታ አቻ የለለች ችሮታ ጦልሃ የምርጥ ስብዕና ባለቤት ነው። እርሱ ዐብዱረሕማን ብኑ ዐውፍና ዑስማን ብኑ ዐፋን በዘመነ መሃይምነት ባለጸጋዎች ነበሩ። አንዳች ማህበራዊ ቦታ ያለው ሰው በተለምዶ ሀብቱንና ክብሩን ከአደጋ ላይ በመጣል ጉዳይ ውስጥ ላለመሳተፍ ከፍተኛ ጥንቃቄ ያደርጋል። እነዚህ ስብዕናዎች ግን ለዱኒያ ሳይጓጉ እስልምናን ተቀበሉ። የዚች ዓለም ብልጭ ልጭ አላታለላቸውም። ለመጪ ዓለም ስኬት ተጠቀሙበት። ለእስልምና ዳዕዋ መሳካት ሀብታቸውን ያለመሰሰት መጸወቱ። ይህ ከመሆኑ አካያ አላህ በመቼው ዓለም ጸጋውን ያለገደብ ቢሰጣቸው የሚገርም አይደለም። በመቼው ዓለም ጀነት እንደሚገቡ የተሰጣቸውን ምስክርነት ብቻ ለውለታቸው በቂ ምላሽ ነው። የጦልሃ ቸርነት እስከ ጥግ የደረሰ ነበር። ይህን ባህሪውን ከባለቤቱ ከሰዕዳ ቢንት አውፍ በላይ የሚነግረን የለም። እንዲህ ስትል አውግታለች። አንድ ቀን ከጦልሃ ዘንድ ስገባ በሐሳብ ተውጦ አገኘሁትና ምን አገኘህ ስለጠየቅኩት ገንዘቤ በጣም በዝቶ አሳሰበኝ አለኝ። ይህን ያህል የሚያስጨንቅህ ከሆነ ለሰዎች አካፍለው አልኩት። ተነሳና ሰዎችን ጠራ። አንዲት ዲርሃም ቤሳቤስቲን ሳያስቀርም ሁሉንም አደላቸው። ጃቢር ኢብኑ አብዱላህ የጦልሃን ቸርነት ሲያወሳ እንዲህ ይላል፣ ገንዘብ ሳይለመኑት በመስጠት እንደ ጦልሃ ቸራ አላየሁም! ለቤተሰቦቹና ለዘመዶቹ በጣም ደግ ነበር። ብዙ ቢሆኑም ሁሉንም ይቀልባቸዋል። ይህንም በተመለከተ በበኒ ተሚም ጎሳ ውስጥ የማይረዳው አንድም ግለሰብ እንደሌለ ተነግሮለታል። እያንዳንዱን አባወራ ከነ ቤተሰቡ ይደጉመዋል። ያላገቡትን ያጋባል። ድሆችን ያገለግላል። የባለ እዳዎችን እዳ ይከፍላል። አንድ ሰው ከጦልሃ ኢብኑ ዑበይድላህ ዘንድ መጣና ገንዘብ ይደጉመው ዘንድ ጠየቀው። የዝምድና ትስስር እንዳላቸውም አጫወተው! ዑስማን ኢብኑ ዓፋን 3000 ድርሃም ሊገዛኝ የጠየቀኝ መሬት አለ። ከፈለግኩ ውሰደውና ተጠቀምበት፣ ከፈለግኩም ለዑስማን በ3000 ድርሃም ልሽጠውና ገንዘቡን ልስጥህ አለ። ሰውየውም ገንዘቡን ብትሰጠኝ ይሻለኛል አለ። ገንዘቡንም ሰጠው። ጠልሐና ዙበይር ከዓልይ ጋር ተወዛገቡ። ውዝግባቸውም ወደ አሳዛኝ እርምጃ ተሸጋገረ። አልይ ለሰላም ጉጉ በመሆናቸው አንዳች ነገር ለሁለቱም አስታወሷቸው እነርሱም ሳይከራከሩ ተቀበሏቸው ጦልሃ በአሊይ ንግግር ልቡ ተነካ አልይም እንዲህ ነበር ያሉት የአላህ መልእክተኛ እንዲህ ማለታቸውን አልሰማህም አላህ ሆይ አልይን የተወዳጀን ተወዳጀው እርሱን ጠላት ያደረገን ጠላት አድርገው ከኔ ጋር ቃል ኪዳን በያ የፈጸምከው ቀድመህ ነበር ግና ቃል ኪዳንህን አፈረስክ ፈረስክ አላህ እንዲህ ብሏል እነዚያ ቃል ኪዳን የሚጋቡህ ቃል ኪዳን የሚጋቡት ከአላህ ብቻ ነው። የአላህ እጅ ወይም ኃይሉ ከእጆቻቸው በላይ ነው። ያፈረሰም ሰው የሚያፈርሰው በነፍሱ ላይ ብቻ ነው። በእርሱ ላይ አላህን ቃል ኪዳን የተጋባበትን ያሞላም ሰው ታላቅ ምንዳ በእርግጥ ይሰጠዋል። ጠልሓ ይህንን የዓልይ ቃል ሲሰማ አላህን ምሕረት ለምናለሁ አለና ተመለሰ። መርዋን ኢብኑ ሐከም አየው፣ በቀስታስ ወንጭፎም ገደለው። አይሻ እንዲህ ብለዋል፣ ከቤት ውስጥ ነበርኩ። የአላህ መልእክተኛ ከሳሎን ተቀምጠዋል። ጦልሃ ኢብኑ ኡበይዲላህ መጣ። በኔና በእነርሱ መካከል ግርዶ አለ። የአላህ መልእክተኛ እንዲህ አሉ፣ ሞቶ በምድር ላይ የሚራመድ ሰው ማየት የፈለገ ጦልሃን ይመልከት።